ይህ መልመጃ ደግሞ ለስራስቲ መልመጃ አንድ ነጥብ አምስት የሚከተሉትን ስብስቦች ማሳበር ፈልግ ይላል። አሁን የሁለቱ የጋራ ፈልጉ ነው። ስለዚህ እዚህ ጋር ዝም ብለን እናስቀምጥ፣ መልሱ አይደለም፣ መልሱን እናስቀምጥና፣ ዜሮ እዚህም አለ እዚህም አለ፣ አንድ እዚህም እዚህም አለ፣ ሁለት የለም፣ ሶስት የለም፣ አምስት አለ በቃ ስለዚህ ይሄ ምን ይሆናል ማለት ነው የጋራ ውህዱ ማለት ነው የሃናለ ማሳበር ምንድን ነው የሚሆነው የሁለቱ ዜሮ አንድ እና አምስት እሺ እዚህ ጋር ምን ስራ እዚህ ጋር ሰና የማን እና የማነ ስሩን ነው ያለው አሁን እንግዲህ በቃ በትዩ ብንሰራ ማለት ነው ዝም ብለን በትዩ ማለት እንደዚህ ማለት ነው። እየሰራን ያለ ነው። አሁን እንደዚህ ከሆነ እየሰራን ያለ ነው። ቀላል ነው የሚሆነው እሺ። ስንሰራ ምንድነው አሁን የጋራ የሆነው ሀ። እዚህ ጋር ሀ ለ ለ አንድ አንድ ሀ እዚህ ጋር ተደግሟል። ቢደገምም መደገም የለበትም። አያችሁ መደገም የለበትም። አንዱ ነው የምንወስደው። ስለዚህ እንዳትሸወዱ። ስለዚህ ምንድነው የምናደርገው ቁጥር ነው የሚቀድመው። ቁጥር እናስቀድማለን። ሀ ለ እንላለን ማለት ነው ሀ ለእንላለን ሀ ድጋሜ አይጻፋ እንቀጥል እዚህ ጋር ሀ አለ እዚህ ጋርም ሀ አለ ማሳበር ነው እየፈለግን ያለ ነው የጋራ ማለት ነው ሀ አለ ሀ ለ ለዚህም አለ፣ ማለ አመርዋ የለም እዚህ መ የለም እዚህ በቃ ይሄ ብቻ ነው ስለዚህ ይሄኛው ደግሞ ሀ እና ለብቻ ነው ማለት ነው የጋራ ይሄኛውን ደግሞ ስናይ ምንድነው የሚለው በዲስክሪፕቲቭ ሜተድ ነው የተቀመጠው። ምን ይለናል? ጠ የመቁጠሪያ ቁጥር አባል ሆኖ ይላል ጠ መቁጠሪያ ቁጥር አባል ሆኖ ጠ ከሰባት የሚያንስ ብቸኛ ቁጥር ነው ይላል። አሁን መቁጠሪያ ቁጥር ነው መቁጠሪያ ቁጥር ነው ግን ከሰባት የሚያንስ ብቸኛ ቁጥር ይላል። ስለዚህ ይህንን እንዘርዝር እስቲ። ይሄን ስንዘረዝር ስንት ይሆናል ሁለት ሶስት? አምስት ምክንያቱም ለምን ከሰባት የሚያንስ ስለሚል ማለት ነው እዚህ ጋር ኪለር ወርድ አለ ማለት ገዳይ ቃል አለች የሚያንስ ስለሚል ምክንያቱም ጂን ተሳሳትን ማለት መልሱም በትክክል ብንሰራም ይሄን ሰባትን ጨመር ማለት መልሳችን ሮንግ ነው የሚሆነው እንቀጥል እስኪ ይሄኛው ደግሞ ምን ይላል የ ተለዋጭ ነው ችግር የለውም የ የመቁጠሪያ ቁጥር አባል ሆኖ የ ከሰባት የሚያንስ ተጋማሽ ቁጥር ይላል። አሁን ደግሞ ከሰባት የሚያንሱ ተጋማሽ መቁጠሪያ ቁጥር ነው፣ ሙሉ ቁጥር አይደለም። መቁጠሪያ ቁጥር ነው። ሙሉ ቁጥር ካለ ዜሮን ያካትታል። ስለዚህ ተጋማሽ ከሰባት የሚያንስ ነው አይደል ያለው ተጋማሽ እዚህ ሁለት፣ አራት እና ስድስት። ስለዚህ የሁለቱ ማሳበር ማን ነው ማለት ነው? ሁለቱ ጋር ያለው ማን ነው? ሁለት ነው ማለት ነው። ሌላ የለም እዚህ መልሳችን ምን ይሆናል? እዚህ ጋር መልሳችን ማን ይሆናል ማለት ነው? ሁለት። ስለዚህ ይህንን በራሳችሁ መጀመሪያ ሰርታችሁ ነው ወደዚህ የምትመጡት። እሺ በራሳችሁ ሰርታችሁ መታችሁ እንትን ብትሉ ጥሩ ነው። ዝም ብላችሁ መልስ ብቻ አትዩ፣ ጥሩ አይደለም፣ ያሰንፋችኋል። እንደ ፊልም አትዩ። ይህንን ወረቀትና ስክሪብቱ አጠገባችሁ አደርጋችሁ እየሰራችሁ ብታዩ ለእናንተ ጥሩ ነው። በደንብ ነው የምታዳብሩት። ደጋግማችሁ ብታዩ ጥሩ ነው። የሚከተሉትን ስብስቦች ውህድ ፈልግ። ማዋሃድ ነው እንግዲህ። አሁን እንግዲህ ይህ ጅምላ ጨራሽ ነው። ሁሉንም በአንድ ላይ መስራት ነው ማለት ነው። ስለዚህ ይህንን ምንድነው የምናደርገው? ከትንሽ ጀምረን መዘርዘር ነው። ዜሮ ሁለቱም ጋር አለ። ዜሮ፣ አንድ፣ ከዛስ ሁለት፣ ሶስት፣ አራት፣ አምስት ከዛስ ስድስት ሰባት ምክንያቱም ከዜሮ እስከ ሰባት ያሉት ናቸው። ለምን ሁሉንም ነው። አሁን ደግመን አንጽፍማ። ዜሮ ማን ተደግሞ ስለማይጻፍ ነው። የጋራ የሆኑት ደግሞ ቅድም ሰርተናል። የጋራ የሆኑትን እዚህ ጋርስ የጋራ አሁን መጀመሪያ ቁጥር ነው የምናስቀድመው። ስለዚህ ቁጥር ካስቀደምን ዜሮ ከዛ አንድ ከዛ ሳለ ፊደሎቹንም በቅድመ ተከተል ብንጽፍ ጥሩ ነው ሃለ ከዛ ሃመር ውሃ ሃ ተደግሟል። እዚህ ጋር ጥሩ አይደለም እሱ እንተዋለን። ሁለት አለ ለካ ሁለት አለ ስተናል። እዚህ ጋር እዚህ ጋር ሁለት 0 አንድ ሁለት አለ ዜሮ አንድ ሁለት ከዛ ሃ ለ ሃመር ውሃ ሃ ለ አመሩሃ ማለት ነው። እስቲ ይሄኛውን ደግሞ እኔ ስናዋሃደው ይሄኛው ምን ይሆናል? መጀመሪያ ቁጥሩን ነው እምንጽፈው። ይሄ ሁሉም አሁን ለን ዳለን እንጽፋለን። አሁን እዚህ ጋር እኛ ነጠጠል ስብስቦች ናቸው። ለን ዳለ ቁጥር ነው። ሃ ደግሞ ሙሉ ፊደል ነው። ስለዚህ መጀመሪያ ቁጥር ነው እምናስቀድመው፣ ከዛ ደግሞ ፊደል እንቀጥላለን። ቦታ ስለማይበቃን እዚህ ጋር ብንጽፍ ጥሩ ነው። እዚህ ጋር ስለዚህ አንድ ሁለት ሶስት አራት አምስት ብለን ከጨረሰን በኋላ ሀ ለ አመርሃ ከዘስ መ ብለን ሰ እንደዚህ የምናደርገው ማለት ነው። ሁለቱ ስብስቦች የጋራ ዜሮ ከሆነ የሁለቱ መደመር ነው ማለት ነው የሚሆነው። ይሄኛውን ደግሞ ኔስቲ መጀመሪያ። ይችኛዋን አረፍተ ነገር ወደ ስብስብን ቀይራት። እችን ነገር ማለት ነው ጠ መቁጠሪያ ቁጥር ሆኖ ጠ ከሰባት የሚያንስ ብቸኛ ቁጥር ይላል። ከዚህ በፊት ሰርተናል ይህን ነገር አይደለም? ከዚህ በፊት ሰርተናል። ይሄ ከሰባት የሚያንስ መቁጠሪያ ቁጥር፣ ብቸኛ መቁጠሪያ ቁጥር ሁለት ሶስትና አምስት። ሰባትን አካትትም ከሰባት የሚያንስ ስለሚል። ይሄኛው ደግሞ ምን ይላል? የመቁጠሪያ ቁጥር ሆኖ የ ከሰባት የሚያንስ ተጋማሽ ቁጥር፣ ይህንንም ሰርተናል። ሁለት አራት እና ስድስት ከሰባት የሚያንስ ስለሚል ስለዚህ ይህንን ደግሞ የጋራ ስናዋሃድ እዚህ ውህድ ምንድን ነው የሚሆነው? ሁለት ሶስት አራት አምስት ስድስት ይሆናል ማለት ነው። ቀጥሎ ያለውን ጥያቄ ስ።